ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ ወደ እናንተ የማቀርበው ከወደ ተወለድኩበት ሀገር አንድ ነገር አንድ ሰው ደውሎ ስላስታወሰኝ ነው። ይህም ምንድን ነው ብትሉ ስለ መተሀራ ስኳር ፋብሪካ ድርጅት ከዚህ ቀደም ሰራተኞች በተቀነሱበት አግባብ እንዴት ነው ልክ ነው ወይ ብሎ ስልክ ደወለና አቃጨልብኝ። ይህም አንድ የህግ ባለሙያ ሲሆን ከዛው የመተሀራ ድርጅት ተወላጅ ሆኖ አሁን በአዲስ አበባ ላይ ያለ የህግ ጠበቃ ነው። እና እንዲህ ሲል አጫወተኝ። ታስታውስ እንደሆነ የዛሬ አስር አመት የኛ አባቶች ሰራተኞች ከአለአግባብ እኮ ከስራ ተቀንሰዋል፣ በብዙ መቶዎች የሚቆጠሩ እና ከዚያም በኋላ እነሱም ከሰሱ። ከከሰሱ በኋላ ከስራ የተቀነሱበት አግባብ ትክክል ነው በሚል ውሳኔ የተሰጠ ፌደራል ሰበር ሰሚ ችሎት ጉዳዩ ማሄደ ከዛም አግባብነት ያለ ነው ሲሉ ምንም ካታ ሆነ የስራ ስንብትም ማስጠቀቂያም ሳይሰጣቸው እነዚህ እኮ ከስራ ተባረዋል። እና አንተ እንዴት በዚህ ላይ ምን ትላለህ? እነዚህ ሰዎች ስለ ሰራተኛ መብት የሚለውን ነገር ስታነሳሱ የሰራተኞች መብት ህጋዊ ህገ መንግስታዊ መብት አይደለም ወይ? ህገ መንግስታዊ መብት እስከሆነ ደስታራ እንደስ በቀላሉ የዚህ ሰዎች መብቶች እንደዚሁ ተረሱ የሚተው ነው ወይ ሲል አስታወሰኝ። አዎ ትክክል ነው። እኔ አውቀዋለሁ የዛን ጊዜ ተማሪ ነበርኩኝ። እና ምን ታደርገዋለህ? ጊዜው አልፏል። በፊለ ጥበብ ሊሰበሰ የሚችሎት ውሳኔ አርቶቆታል። ታዲያ ምን ማድረግ እንችላለን? በእርግጥም የሚያሳዝን ነው። ወደኋላ ነገሮች ስታየው በመተሀራ ስኳር ፋብሪካም ሰራተኞችን ብዙ ቤተሰቡን የሚያስታድሩበትን በብዙ ሺህ የሚቆጠሩ ሰራተኞች የታቀፈበት ብዙ ቤተሰብ ያሉበት ነበር። እና በድንገትም ያለማስጠንቀቂያ ደብዳቤ እና የሰዎች ስራ እንዲለቁ ተሰጣቸው። ከዚያም በኋላ በድርጅቱ ውስጥ የሚኖሩ ብዙ ሰራተኛ ቤተሰብ ያቀፉ ለቅሶ በለቅሶ ሆኑ፣ ተዛዘኑ። እንትናኩ ከስራ ተሰናበተ፣ እንትናኩ ከስራ ተሰናበተ የሚባለው ያ የመተሀራ የፍቅር መንደር ገራገሮ የዋ እርስ በርስ ጠያቆ የሚኖርበት ሁሉ ለቅሶ በለቅሶ ሆነ። ያለምንም ምክንያት ምንም ምክንያት ሲያኖራቸው ከስራ የሚቀነሱበትም የአሰሪና ሰራተኛ አዋጅ አዋጅ ቁጥር 377 ዝባር 97 እንዲሁም አዋጅ ቁጥር አዲሱ የተሻሻለው የአሰሪና ሰራተኛ አዋጅ ቁጥር 1156 ዝባር ይህም በተመለከተ የሰራተኛ ቀነስን በሆነ የስራ ስንብት ሲመለከት ህጋዊ አስበዋለው። ይህንም ትንሽ እንመልከትም። የአሰሪና ሰራተኛ አዋጅ ቁጥር 1156 እንዲሁም የቀድሞውን ስንመለከት ሰራተኞች ከስራ የሚሰናበቱበት የተለያየ ምክንያት አላቸው። እነዚህም በጥፋቱም ይሁን ያለ ጥፋቱ ነው። በአሰሪ ተነሳሽነት በሰራተኛው ተነሳሽነትም ሊሆን ይችላል። እነዚህም ምንድን ናቸው? ሰራተኛው ለምሳሌ በአንቀጽም ሀያ ሰባት መሰረትን ያለማስጠንቀቂያ ከስራ የሚሰናበትበት አግባብ አለው። ይህም ህገወጥ የሆኑ ድርጊቶችም ፈጽሞ ሲገኝ ሲሆን ነው። እንዲሁም ደግሞ በማስጠንቀቂያ ከስራ የሚሰናበት አግባብ አለ። አንዱም ከዚህ ውስጥም የስራ ቅነሳ በተመለከተ ነው። ታዲያ ይህን ሁሉ ነገር ሳይከተል ምንድነው ሰራተኛውን ከስራ ማባረር የሚምለውን ነገር ስንመለከት ምናልባትም አዘብ የሚያሰኝ ይሆናል። የሰራተኛ በማስጠንቀቅ የሚሰናበትበትን አግባብ ስንመልከት የአሰሪና ሰራተኛ አዋጅ ቁጥር የቀድሞውን ሶስት ሰባ ሰባት ህዝብ ዘጠና ሰባትም እንዲሁም የአሁኑን አዋጅ ቁጥር አስራ አንድ አምሳ ስድስት ህዝብ አራት አንድ እነዚህን ስንመለከታቸው አንቀጹን አንቀጽ ሀያ ስምንትን እንመልከት። ከ29 ጋ አንድ አድርገን እንሂያው። ይህንን በተመለከተ የሚለው ምንድን ነው ስንል በማስጠንቀቂያ ከስራ አንድ ሰራተኛ የሚሰናበተው ድርጅቱ የድርጅት የስራ መዋቅር ባመጣ ጊዜ በቴክኖሎጂ ነገሮችን ለመጠቀም ባለ ጊዜ የስራ መደብ ቅነሳ የስራ መደቡ በታጠፈ ጊዜ እነዚህ እነዚህ የመሳሰሉትን በአንቀጸ 28 ላይ የተመለከቱትን ነገሮች ሲሆን ሰራተኛው በማስጠንቀቂያ ከስራ ሊሰናበት የሚችልበት ሁኔታ እንዳለ ይናገራል። ይህም ሲሆን ደግሞ ምንድን ነው የስራ ቅነሳም ከተባ ደግሞ ይህ ስራ ቅነሳ ስነስርዓቶች በግልጽ የተቀመጠ ሲሆን ይህም በአንቀጽ 29 ላይ ቁጭ ብሎ የተደነገገ ነው። እነዚህም ከለ ሀመርኋ መሰ በማለት በስርዓት ያስቀመጠ ሲሆን መጀመሪያ ማን ሊቀነስ እንደሚችል ቀጥሎ ማን ሊቀነስ እንደሚችል ቀጥሎ ማን ሊቀነስ እንደሚችል ቀጥሎ ደግሞ ማን ሊቀነስ እንደሚችል ቀጥሎ ማን ሊቀነስ እንደሚችል በህግ በስነ ስርዓት ቅደም ተከተል ያስቀመጠ ሲሆን ይህም በማስጠንቀቂያ ሊሆን ሲገባ ይህን አንዳችም ነገር ሳያደርግ የስራ ቅነሳ ይሁን የስራ ስንብት ይሁን ምንም ባልታወቀም መንገድ ከስራ እነዚህ ሰዎች ተሰናብተዋል። የስራ ማስጠንቀቂያ ዓላማው ምንድን ነው? አንድ ሰራተኛ ማስጠንቀቂያ ሲሰጠው በማስጠንቀቂያ ሊያሰናብት ጉዳይ ሲያጋጥመው በማስጠንቀቂያ በማስጠንቀቂያ ሊሰናበት የሚገባ ከሆነ ማስጠንቀቂያ ደብዳቤ ይደርሰዋል። ያን ማስጠንቀቂያ ደብዳቤ እንዲዘጋጅበት ሌላ የስራ አማራጭ እንዲፈልግበት ጊዜ ነው። ተገቢ የሆነ ምክንያታዊ ጊዜ ነው። ነገር ግን ይህ ሳይሰጥ የማስጠንቀቂያ ጊዜ ክፍያ እንኳን ሳይሰጥ የስራ ስንብት ክፍያ ጊዜ ሳይሰጥ የአገልግሎ ጊዜ ክፍያ ማለት ነው። ይህ ሳይሰጥ ሌላም ደግሞ ከዚህ ጋር ተያያዥነት ያላቸው የስልሳ ቀን ክፍያ ጊዜ ሳይሰጥ እና አግባብነት ያላቸው ክፍያዎች ሳይሰጡ እና ሰራተኛ የድርጅቱ አዲስ የድርጅት መዋቅር ሳያመጣ አዲስ መድረብ የታጠፈ ስለመሆኑ ሳይገልጽ እና ሰራተኛ ከስራ ሊሰናበት ሊቀንስበት የሚችል አግባብ ከህጓጓብ እንዳለ በትክክሉ ሳይገልጽ ይህን ሁሉ ሳያደርግ ድንገት ከስራ ማሰናበት ብዙ የቤተሰብ ብዙ ቤተሰብን ከስራ ከአካባቢ እንደ ማፈናቀልና ከፍተኛ ጉዳት የሞራል ፌዝ፣ ኪሳራ የትም ተበትነው እንደፈለጉ አሁን እንዳሉት የመተሃራ ቤተሰብ አሁን ላይ ምንም ቤት ምንም ነገር ሳያዘጋጁበት በድሩ በየጸበሉ ሆነው ችግር ውስጥ እንዳለው አሁን ድረስ የሚያሳዩ መረጃዎች ያሳዩናል። ከዚህም ከማሐሰናቸውም የተነሳ አንዳንድ ጊዜ የመተሃራ ልጆች በራሳቸው ከኪሳቸው እያወጡ ሲያሳዝኗቸው ገንዘብም እየሰጧቸው እንደው የሚጠይቋቸው ሁኔታ ያለ ሲሆን ይህም ከዛ ከህገወጥ የስራ ማሰናበት ጋር ተያይዞ ነው። እና ጓደኛ የልምልበለው ጉዳዩ በፌዴራል ጠቅላይ ፍርድ ቤት ውሳኔ የተሰጠውበት እነዚህ ሰራተኞች መሰናበት ትክክል ነው በማለት የዛሬ አስር ዓመት በፊት ውሳኔ የተሰጠበትን ነው። እናስ ምን ይዳረጋል ወዳጄ? እንግዲህ በፌዴሬሽን ምክር ቤት እነዚህ ጉዳይ የሚጠየቅ ይሁን በህገ መንግስታዊ ጉዳይ አላቸው። አንቀጽ 37 ፍትህ ማግኘት መብትን አጥተዋል፣ እና ከዚህ ጋም ተያይዞ የፌዴሬሽን ምክር ቤት የህገ መንግስታዊ ትርጉም የሚያስፈልግ ጉዳይ አለም የፌዴሬሽን ምክር ቤት ስለማቅረብ ጊዜው አላለፈም። እነዚህና የመሳሰሉ ጉዳዮችን ማየት ግድ ይላል እና ከዚህ ጋር ተያይዞ ማትኮር ያለብን ነገር ምንድን ነው? የስራ ቅነሳ ስነስርዓትን በተመለከተ አንድ ሰራተኛ ተወይ ሰራተኞች ከስራ ሲቀነሱ የስራ ቅነሳ ስነ ስርዓት አለው እና የስራ ቅነሳ ስነ ስርዓት ምክንያትም ደግሞ ተገቢ በሆነ መንገድ ሲኖር ነው። የስራ ቅነሳ ስነ ስርዓት ደግሞ ድርጅቱ ሊዘጋ ሲል፣ ስራው እየቀዘቀዘ ሲሄድ፣ የስራ መደባ በተመለከተ ሌላ የተለየ ቦታ ሲያጣ፣ እንዲሁም ደግሞ የድርጅቱ የስራ መዋቅር የአሰራር ለውጥ ያመጣም እንደሆነ ይህንም ደግሞ ኖሮም ደግሞ ሌላ የስራ መደብ አዲስ ሰራተኛው ለማዛበር ያልቻለ እንደሆነ የማስጠንቀቂያ ደብዳቤ ጽፎ የስራ ስንብት ክፍያ ሰጥቶ ሌሎች የአመት ፍቃድ ክፍያዎች፣ የስልሳ ቀን ክፍያ እነዚህን የመሳሰሉ አግባብነት ያላቸው ክፍያዎች ስሰጥቶ በአግባቡ የሚሸኝበት እንጂ እንዲሁ በድንገት ውጣ በቃ ተብሎ ሰራተኛው ሜዳ ላይ የሚጣልበት አይደለም። እንዲሁ ከሆነም የኢፌሪ ህገ መንግስት የሰራተኞችን መብት አንቀጽ ሰላሳ ሰባት ፍትሕ የማግኘት መብት ሙሉ ለሙሉ የሚጥስ በመሆኑ ከዚህ አንጻር አሰሪ ድርጅቶች ሊያደርጉ የሚገባቸውን እንደዚህ አይነት አስከፊ ነውሮች ሊጠነቀቁ እና ለሚያደርጉት ነገር ተገቢውን እርምጃ ሊወሰድባቸው ይገባል። በሰራተኞች ላይ እንደሚደርሰው ጉዳት አስፈላጊ የሆነ ተገቢውን ካሳ ያ ተገቢውን ነገር ሊያደርጉ ይገባል፤ ምክንያቱም የህገ መንግስታዊ መብት ስለሆነ የሚል እኔም አስተያየት አለኝ። ጓደኛዬ የህግ ባለሙያ ይሄንን ስላነሳልኝ አመሰግናለሁ። እንግዲህ በሁሉም ቦታ ያላችሁ ይህን ጉዳይ የምትከታተሉ ለግንዛቤ ይረዳችሁ ዘንድ በአጋጣሚም ይህንን ወደ እናንተው ልከናል። ሼር በማድረግ ሌሎችን እንዲደርሳቸው በማድረግ የግንዛቤ ያቻቸው እንዲያደግ ሁላችንም የድርሻችን እንወጣ። በያላችሁበት ሰላም ሁኑ ብለናል። በቀጣይ እስከምንገናኝ ቻው ወዳጆች።